ኢትዮጵያ በብዛህነት ያጌጠች ናት። ባህል፣ ማንነት፣ ቋንቋ፣ እምነት የበዛባት ምድርም ቱባ ባህሎችም የብሔር ብሔረሰቦችና ሕዝቦች በልዩነት ውስጥ ያለውን አንድነት ማሳያዎች ናቸው። ብሔረሰቦችና ሕዝቦች ቀንን የመሳሰሉ ሁነቶች የአገር ልጆች የሚታዩበት አዳዲስ ባህሎችም አደባባይ ወጥተው የሚተዋወቁበት መድረክ ነው። ይህን የመሳሰሉ ሁነቶች ርቀው መጓዝ ሳያስፈልግ በአንድ ቦታ ስለሚገኙ ባህልን ለማስተዋወቅ በእጅጉ ያግዛሉ። ሙዚየሞችና የባህል ልማት ተቋማትን ደግሞ ቀጣይነት ባለው መልኩ በማጠናከር ባህልን ማስተዋወቅ አስፈላጊ ነው። ይህን ትኩረት ካደረጉ ተቋማት መካከል የኢትዮጵያ ብሔራዊ ሙዚየም አንዱ ነው። ያው ጎብኝቱ ደስ ይላል። ብዙ ታሪኮችን ብዙ ነገሮችን ያስተምሩናል። ያው ባህላችንን ያስተምረናል ያሳውቀናል። እንዳይጠፋም በሙዚየምነት ተቀምጧል። በቃ ኢትዮጵያዊ በመሆኔ በጣም ደስታ ስሜት ተሰምቶኛል። ምክንያቱም ይህን ነገር ስንት ሀገር ከተለያዩ ሀገሮች እየመጡ የሚጎበኙት በዶራል ወይም በንትን እየከፈ ነው ነገባ ግን ኢትዮጵያዊ በመሆኔ በቃ ካድ ብቻ ነው ቆርጬ ምገባው በዚህ በዚህ እንትን በጣም ደስ ደስተኛ ነኝ። በአዲስ አበባ ሆነው ኢትዮጵያን መመልከት ከፈለጉ አዳዲስ ባህሎችን መገንዘብ ካሻው ብሔራዊ ሙዚየም ጥሩ ስፍራ ስለመሆኑ በውስጡ ያሉ ቅርሶች ምስክሮች ናቸው። ብሔራዊ ሙዚየም ካሉት አራት የቱሪስት ማሳያ ክፍሎች አንዱ ለብሔር ብሔረሰቦችና ሕዝቦች የተመደበ ነው። ባህላዊ ቅርሶችን፣ ታሪክንና ማንነትን፣ የመገልገያ ዕቃዎችን እንዲሁም ቱባ ባህሎችን ለሕብረተሰቡ ለጉብኝት አቅርቧል። በብሔራዊ ሙዚየሙ ለእይታ ከቀረቡ መካከል በአገራችን በደቡብና ደቡብ ምዕራብ ክፍል የሚገኙ ብሔር ብሔረሰቦች ለማምረቻነት የሚገለገሉባቸው ባህላዊ እቃዎች የተወሰኑት ናቸው። ቢላዎች አሉ፣ መጥረቢያዎች አሉ፣ መኮትኮቻዎች አሉ እና እነዚያ ላይ የምንመለከተው አይነት ለምሳሌ እንደ መኮትኮቻ የሚያገለግል እንደ መጥረቢያ የሚያገለግል እዚህ ጋር ለምሳሌ ከእንጨት ከብረት ከመሳሰሉት ማቴሪያሎች የተሰሩ ናቸው። ወናፍ ይባላል፣ በነገራችን ላይ ወናፍ ነው። በተለያዩ አየር ኮምፕሬስ በማድረግ እሳት እንዲቀጣጠል ወይም እሳት እንዲነድ የሚያደርጉበት ነው። በዚህ ሂደት ብረትን እዛ ውስጥ እያቀለጡ በሚፈልጉት አይነት ቅርጽ እየሰጡ ይዘት እንዲኖረው እያደረጉ የተለያዩ መገልገያዎችን ያዘጋጃሉ። እነዚህ እንትን ነው የዚህ ምርት ከተመረተ በኋላ ምርትን ሰብስበው ወደ ቤታቸው ለማስገባት የሚጠቀው ጆንያ የምንለው አሁን ይሄ ከተማ ውስጥ ያሉ ከማዳበሪያ ክር ወይም ከተለያዩ ቃጫ ከመሳሰሉት የሚሰሩ አሉ። ነገር ግን እነዚህ ደግሞ ቀደም ባለው ጊዜ ኅብረተሰቡ ከቆዳ የሚጠቀምባቸው እንደ ዶንያ የሚያገለግሉ ማለት ነው፣ የምርት ወደ ቤት ማስገቢያ። ይሄኛው የእሳት ማርገብገቢያ ነው። ወናፉን ተጠቅሞ እሳት ብረት በሚያቀልጡበት ጊዜ እሳቱን ለማንደድ እንደ ማራገቢያ የምንለው እዚህ ከተማ ውስጥ ማለት ነው። ያኛው የጋምቤላ አካባቢ የሚጠቀሙበት የእንትን ነው፣ የቅርጫት ፍራፍሬ ቅርጫት፣ ፍሩት ባስኬት የምንለው በእንግሊዝኛ ማለት ነው። ኢትዮጵያ ህዝብ ለረጅም ዘመናት ነጻነቱን አስከብሮ የኖረ ህዝብ ነው። ብሔር ብሔረሰቦችና ህዝቦች በጋራ ጠላታቸውን የመከቱባቸው የጦር መሳሪያዎችም እዚህ አሉ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንደየአካባቢያቸው የራሳቸው የሆነ ወይም በየአካባቢያቸው አገልግሎት ላይ የሚያውሏቸው የጦር መሳሪያ ከጠላት ጥቃት ለመከላከል የሚጠቀሙባቸው አሉ። እዚህ ጋር የቀረበው እንደ ጦር፣ ሰይፍ፣ ጎራዴ፣ ለምድ እና የመሳሰሉት እንደምንመለከታቸው፣ ጣምራ ጦር አለ። ጦሮች ብዙ አይነት ናቸው። በነገራችን ላይ ጣምራ ጦር አለ። ባለ ሁለት ባለ ሶስት ጫፍ አለ፣ ባለ አንድ ጫፍ አለ። ለጊዜ ባለ ሶስቱ አሁን እዚህ የለም እንጂ እንደነዚህ አይነት የተለያዩ አይነት የጦር እስሪቶች አሉ፣ ጋሻዎች አሉ። ጋሻዎች ለምሳሌ በደቡብ ብትሄድ በጉማሬና ከተለያዩ እንስሳት ቆዳዎች የሚሰሯቸው የተለያየ መጠንና ቅርጽ ያላቸው ጎራዴዎች አሉ። እንዲሁም በዛጎል እና ጨል ያጌጡ ጫንጮዎች ባፋር ኦሮሞ እና ሶማሌ ብሔሮች የሚዘወተሩ የቤት እቃዎች ለእይታም ቀርበዋል። እዚህ ጋር ያለው አሁን የምንመለከተው የሶማሌ አካባቢ ሴቶች ለወተት ለመናጥ ብዙ ጊዜ የግመል ወተት ለመናጥ የሚጠቀሙበት ነው። ይሄ በኦሮሚያ አካባቢ ነው። ብዙዎቹ ጮጮዎች እንደምናያቸው በዛጎል በጨሌ በዶቃ በመሳሰሉት ነገሮች እና በጠፍር የተጌጡ ናቸው። እዚህ ጋር ስንመለከት ይሄኛውም እንደዚሁ በጣም ደስ የሚል አገልግሎት ነው ያለው የህፃናት የወተት ጡጦ፣ ህፃናትን ወተት ለመመገብ ብዙ ጊዜ የሚጠቀሙበት ነው። ች የላይኛዋ ፓርት ትከፈታለች፣ ወተት ይሞላሉ። ከዚያ በኋላ ክፍተት አለው፣ በዚህ በቀዳዳ ስላለው ለህፃናት ወተት መመገቢያ ይውላል ማለት ነው። ብሔር ብሔረሰቦችና ህዝቦች እንደየአካባቢያቸው ውብ የሆኑ ጌጣጌጦች ባለቤቶች ናቸው። ጸጉር ላይ ሻጥ የሚደረጉ በአብዛኛው በደቡብ ኦሞ አካባቢ ያሉ ህብረተሰቦች የሚጠቀሙባቸው ናቸው። ይሄ አሁን በጨሌ የተሰራው እንደዚሁ በእጅ ላይ የሚደረግ ሆኖ የኦሮሚያ አካባቢ የተለመደ ነው። ወደ ሰሜን ስንሄድ እዚህ ጋር እዚህ ሳጥን ውስጥ የምንመለከታቸው በአብዛኛዎቹ የአንገት መስቀሎች ናቸው። እነዚህ የአንገት መስቀሎች ስሪታቸው፣ አይነታቸው ማለት ዲዛይናቸው በጣም የተለያየ ነው። በሺ የሚቆጠር የተለያየ ዲዛይን ነው ያለው የአንገት መስቀሎች በሀገራችን ከአንዱ ወደ አንዱ ሳይደባለቅ ወይም ዱፕሊኬሽን ሳይኖር ማለት ነው በአመዛኙ በትግራይ በአማራና በጎንደር፣ በጎጃም፣ በላሊበላ አካባቢ በአክሶም እና በመሳሰሉት አገልግሎት ላይ ይውሉ የነበሩ የተለመዱ የአንገት ጌጦች ናቸው። በሌላ መልኩም ደግሞ በቆዳና ጥጥ የተሰሩ አልባሳትን የሚጠቀሙ ብሔሮች ባህላዊ ልብሶችም ለእይታ ቀርበዋል። አላማው ምንድነው? ይሄ የተቀመጠበት ሁኔታ ሁለቱንም አይነት ከቆዳ የሚሰሩ አልባሳትን በአብዛኛው በኦሮሚያና በደቡብ ብሔር ብሔረሰቦች ያሉ የተለያዩ ማህበረሰቦች የሚገለገሉባቸው የቆዳ አልባሳትን በእነዚህ ሳጥኖች ማየት ይቻላል። በወዳኛው በኩል ለምሳሌ ሌላው ቀርቶ ወደ ሰሜንም ብንሄድ ትግራይ አካባቢ የተጌጠ መሀል ላይ የምንመለከተው የአዳኞች ወይም በማህበረሰቡ ዘንድ እንደ ጀግና የሚቆጠሩ ሰዎች የሚጠቀሙባቸውን የቆዳ አልባሳት ማየት ይቻላል። ወደ በአብዛኛው ወደ ሰሜን እና ሰሜን ምስራቅ አካባቢ ስንሄድ ደግሞ በአብዛኛው ከፈትል እና ከዚህ ከጥጥ የተሰሩ አልባሳትን እናያለን። በዋነኛነት እንደ ምሳሌ ሶስቱን መጥቀስ ይቻላል። በዚህ በኩል ያለው ይሄ የባሌና ሲዳማ አካባቢ ማለት ይሄ ደቡብ ኢትዮጵያ እና የኦሮሚያ አካባቢዎችን በብዛት እንመለከታለን። ከነጌጣቸው ማለት ነው። ከአንገት ከጸጉር ከመሳሰሉት ጌጣጌጦቻቸው ጋር ማየት ይቻላል። እዚህ ጋር የተቀመጠው አሁን ያገቡና የወለዱ ትልልቅ ሴቶች ነው። ይሄኛው ደግሞ በአማራ ብሔር አካባቢ ብዙ ጊዜ የተለመደ በአብዛኛው አገልግሎት ላይ የሚውል ነው። በአብዛኛው ደግሞ ጎንደር አካባቢ ይሄንን በብዛት ማየት ይቻላል። ይሄኛው የአፋር ነው። የብሔር ብሔረሰቦች ባህላዊ መገለጫ እሴቶች ተጠብቀው ለትውልድ ለማሸጋገር በዚህ መልኩ መቅረቡ ሕብረ ብሔራዊ አንድነትን ለማጠናከር ትልቅ ፋይዳ አላቸው። እዚህ ቦታ ላይ ግን የእነዚህን እንትኖች ቅርሶች አምጥተን በምናሳይበት ጊዜ ግን አንድ የኢትዮጵያዊ መገለጫ ነው፣ ያንን ሕብሩን የምናየው ነው። በልዩነታችን ውስጥ ያለ አንድነት አለን። ያ አንድነት ኢትዮጵያዊ መገለጫዎቻችን ናቸው። ስለዚህ እዚህ ቦታ ላይ የሚመጣው ህብረተሰብ የሚመጣው ጎብኚ የሚያውቀው የኢትዮጵያን ውበቱን ባህላችንን ያለንን ስፋት ያለው ባህልን ነው የሚያየው። ና በሚመለከትበት ጊዜ ግን የኢትዮጵያ ባህል ብሎ ያንን ነው የሚወስድልን። ስለዚህ ያ ሙዚየሞች ትልቅ አንት አላቸው ማለት ነው። ይህንን ትልቅ የማስተማሪያ ቦታዎች ናቸው። ይህንን በልዩነት መካከል ያለን አንድነትን ሊያሳዩ የሚችሉ ቦታዎች ናቸው ሙዚየሞች። የብሔር ብሔረሰቦች ሕዝቦች ሀብት የሆኑት እነዚህ እሴቶች ከትውልድ ወደ ትውልድ እንዲሸጋገሩ የማድረግ የመጠበቅ ትልቅ ኃላፊነት ና ድርሻ አላቸው። በሁለተኛ ደረጃ በየቤቱ በየግለሰቡ ያለ ተገቢው ጥንቃቄ ቅርስ ሊጠበቅ በሚገባበት ጥንቃቄ በጎደላቸው ሁኔታዎች የተያዙትን ቅርሶች በመጠገን በሚፈለገው እንክብካቤ እና ደረጃውን በጠበቀ አደረጃጀት ተቀምጠው ዜጎች እንዲጎበኟቸው፣ ለዛ ጉብኝት ሰው ለመግባት ከሚከፍለው ክፍያ እዛ ውስጥ የሚሰሩ ሰዎች ተጠቃሚ የሚሆኑበት የአካባቢው ህብረተሰብ፣ በተመሳሳይ ለመጎብኘት የሚመጡ ሰዎች በአንድም በሌላም የዚህ ጥቅም ወይም የዚህ ትሩፋት ተጋሪዎች ናቸው። አልፎ አልፎ በሚፈጠሩ መድረኮችም ሆነ በቋሚ መድረኮች ባህሎችን ከማስተዋወቅ ጎን ለጎን በጥናት በተደገፈ ሁኔታ ማበልጸግ አብይ ስራ ተደርጎ መሰራት ይኖርበታል። ይህንን ስራ ከሚያከናውኑ ተቋማት መካከል ብሔራዊ የባህል ማዕከል አንዱ ነው። ማዕከሉ በሀገራችን በብሔራዊ ደረጃ የሥነ ጥበብ ኪነ ጥበብና የባህል ዘርፎች ትኩረት አድርጎ እየሠራ ነው። የተለያዩ ፕሮግራሞችን፣ የመታሰቢያ ዝግጅቶችና ጥናታዊ ስራዎችን በመድረኮች እንዲቀርቡ የማመቻቸት ኃላፊነቱን እየተወጣ ነው። የባህል እሴቶች እንዲሁም መገለጫዎች ስንል እንግዲህ ጥበብ መገለጫ ነች። ጥበብን መሰረት ያደረገ ለጥበቡ እድገት አስተዋጽኦ ያደረጉ አንጋፋ የጥበብ ባለሙያዎችን ባህልን ጠብቆ ከማቆየት አንጻርና ትውልድን ከመተካት አንጻር ሊረዳ በሚችል መልኩ የዝክረ ኪነጥበብ መድረክ እያዘጋጀን ከህዝብ ክንፋችን ከተለያዩ የባህል ሙያ ህዝብ ክንፎቻችን ጋር ከሙዚቀኞች ማህበር፣ ከደራሲያን ማህበር፣ ከኢትዮጵያ ሴቶች ደራሲያን ማህበር እና ከተለያዩ ሰአሊያን ማህበር እነዚህ ጋር በመተባበር የሙያውን ባለቤቶች እውቅና የመስጠት ስራ እየሰራን እንገኛለን። የሰው ልጆች ሐዘንና ደስታን የሚገልጹባቸው ትዕይንታዊ ጥበቦች ዙሪያ የሂስ መድረኮችና ባህላዊ ጨዋታዎችን ተጠንተው ለትውልድ እንዲተላለፉ ማዕከሉ ትኩረት ሰጥቶም ይሰራል። አንድ ጥበብ እንዲገመገም ይደረጋል። ያ ጥበብ ተገምግሞ ትውልድም እንዲማርበት ከተለያዩ ዩኒቨርሲቲዎች ከዩኒቨርሲቲዎች ከትምህርት ቤቶች ወጣቶችን እንጋብዛለን። የሙያው ባለቤቶች አንጋፋ የጥበብ ሰዎችን እንጋብዛለን። ልክ እነሱ ባሉበት አንድ ጽሑፍ ወይም ደግሞ አንድ የቲያትር ስራ ወይም ስዕል የተለያዩ እንዲተች እናደርጋለን። ስርዓት ተጽዕኖ አልፈው የሀገራችን ባህል ባህላዊ ሙዚቃ መሳሪያዎች፣ አጫዋቶች ለዓለም ለማስተዋወቅ የጥበብ ስራዎች እድገት ከፍተኛ አስተዋጽኦ እያደረጉ ሙያውን በመውደድ በጽናት ይዞ በመቆየት ዘመን ተሻጋሪ እንዲሆን በማድረግ ለቻሉ አንጋፋ የሀገራችን የጥበብ ባለሙያዎች ላበረከቱት አስተዋጽኦ በዚች መድረክ በምናዘጋጀው ባህላዊ ጨዋታዎች ስንል እንደ ቅርስ ነው። ሻደይ ከዋግ ህምራ አሸንድዬ ላሊበላ ላይ ያለ ከአማራ ክልል እንዲሁም አሸንዳ ከትግራይ አለ። እነዚህም ባህላዊ ጨዋታዎች ደግሞ የበለጠ እንዲያድጉና እንዲሰፉ፣ እንዲበለጽጉ ከማድረግ አኳያ የቱሪስት መዳረሻ የቱሪስት መስህብም እንዲሆኑ ከማድረግ አኳያ ከክልሎቹ ጋር አብረን እየሰራን ነው ያለነው ብሄር ብሄረሰቦችና ህዝቦች የባህል መገለጫና እሴቶች ዙሪያ የተጠኑ ጥናቶችን ለአገልግሎት እንዲበቁ ከክልሎች ጋር የባህል ሳምንትን በማክበር ማዕከሉ ይሰራል። በዚህም በርካታ የባህል እሴቶች አይተናቸው ማናቃቸውን የባህል እሴቶችን መገለጫዎችን ወደ መድረክ እየወጡ በጎዳና ላይ ትርኢትም እየታዩ ወደ መድረክ ወጥተው ከፍተኛ የሚዲያ ሽፋን እንዲያገኙና የገጽታ ግንባታ ስራዎችን እንሰራለን። ኢትዮጵያውያን በጋራ ታሪኩን ባህሉን፣ የመጠበቅና የነዚህ መግለጫ የሆኑ ቅርሶቻችንን ጠብቀን ለትውልድ ማስተላለፍ የሁሉም ብሔር ብሔረሰብ ኃላፊነት ነው፣ የሁሉም ዜጋ ኃላፊነት ነው ብዬ አስባለሁ።